ትዳራችን እንዳይፈርስ ብዙ ለታገላችሁ እህት ወንድሞቼ ለእናንተ ነው ይህ ቪዲዮ እየሰራሁላችሁ ማለት ነው። ብዙ ኮመንት ደግሞ ያው እሷ ወደ እናንተ ባቀረበችው ቪዲዮ መሰረት ብዙ ትችት የወረደው እኔ ላይ ነው። እኔም ቪዲዮ በተሰራ ቁጥር እና ኮመንት በተጻፈልኝ ቁጥር ማብራራት አይጠበቅብኝም ብዬ እስከዛሬ ዝምብዬ ዝም ብዬ ነበር። እንደዚህ ያልኩበት ምክንያት ለምንድን ነው ያው የሚዲያ ሰው ስንሆን የሚዲያ ፕሮግራማችን ሌላ መሆን አለበት፣ ትዳራችን ደግሞ የግል መሆን አለበት። እኔም እዚህ ጋር መጥቼ ስለ ትዳሬ ማውራቴ ትልቅ ይቅርታ እንድታደርጉልኝ እፈልጋለሁ። ምክንያቱም በእኛ ጉዳይ የተጨነቃችሁ ብዙ ስላላችሁ እናንተ እውነቱን እንድታውቁት ነው ዛሬ የመጣሁት እንጂ ስለ እኔ እውነት አለኝ ብዬ ለፍርዶስ ወይም እንዳታምኗት ለማድረግ አይደለም እና ምልላችሁ ፈልጌ ነው ባለፈው ፊርዶስ ናስር አግብቶብኛል ብላ ዘመቻ አስከፍታብኛለች እኔ ዝም አልኳት ከዛም በኋላ የናስር ሚስት እኔ ጋ ደወለች ብላ ለናንተ ተናግራለች እሱንም ዝም አልኳት ሲበዛ ግን አሁን ደግሞ ሁሉንም ነገር ወደ ጎን ትቼ ከዚህ በኋላ ምንም ላልጠፋ ወደ እናንተ መጥቻለሁ ብላ ከትላንት ወዳ ሶስት ቀን አካባቢ ቪዲዮ ሰርታለች በርስ ዛሬ ግን እኔም ወደ እናንተ የማደርሰው ጉዳይ ስላለኝ፣ ውድ ቤተሰብ እስኪ እናንተም እኔም ጥፋት ካለብኝ የሰው ልጅ ነኝ እና ጥፋት አይኖርብኝም አደለም? የሰው ልጅ ነን፣ እሳሳት አለሁ። እስኪ እናንተ ናስር ይህ ትክክል አደለም ተመለስ የምትል ነገር በነገርኳችሁ ወይም እሷ በነገረቻችሁ አይነት እስኪ የተወሰነ እንኳን ትምህርት ላገኝ ስለምችል ወደ እናንተ መጥቻለሁ። እኔና ፊርዶስ ያልተግባባንበት ዋናው ምክንያት ልንገራችሁ ማለት ነው። እሱም ዋናው ነገር ከዛም በፊት ተናግሬ ያለው እኔና ፊርዶስ ማያግባባን እና ማያስማማን ከዚህም በኋላ ቢሆን እኔና ፊርዶስ አብሮ የማያኑረን ምክንያት ቢኖር የማህበራዊ ሚዲያ ነው። አሰላሙ አሌይኩም ወረህመቱላሂ ወበረከቱ ቤተሰቦች እንደምን አላችሁ ነው? ደህና ነኝ። አልሐምዱሊላ እንግዲህ በፊርዶስና በናስር ጉዳይ ናስር በደንብ አብራርቶ ተናግረዋል። ብዙ ጊዜ እኛ ሴቶች የሚሆንንን የሚሞትልን ሰው አናቅምና፣ ሚዲያ በእርግጥ በጣም ከባድ ውስዋስ ነው። እንደኔ ፊርዶስን ተረድቻታለሁኝ። ሚዲያ ያለመደ ሰው ላቆምብል አይችልም፣ የሚወሰውስ ነገር አለው ግን ብዙ አማራጮችን ሰጥቷታል። አዴ ባለው መልኩ ሚዲያዋንም እንድትሰራ እና እንደዚህ ልቅ የሆነ የሚዲያ ስራዎቿን እንድታቆም ጠይቋታል። ከሁሉም ነገር በላጩ ግን ፊርዶስ መነግርሽ ነገር ትዳር ነው እና በሚዲያ መፈልጊውን ካሟላ ትዳርሽን ያዥ ነው ምለው ወደ ቤተሰቦች እናንተ መከሯት። እስኪ ምን ትላላችሁ? ኮሜንት ላይ ያስቀምጡ።